ጨለማዋ አዲስ አበባ ነበር። አሁን አይደለም። የትም ዓለም ደረሰን ስንመጣ የትም በማያሳፍር ደረጃ ብርሃን ያለው የሚታይ ከተማ እየፈጠረ ነው። ይሄ ማንም ሰው የሚናገረው ጉዳይ ነው። አዲስ አበባ ውስጥ ያለውን ልማት ማስረዳት ሳይሆን መከራ የሆነብን እንደዚህ ያለውን ተአምር፣ በዚህ አጭር ጊዜ እንዴት ሰራችሁት ገንዘቡ ምናምን የሚባል ጥያቄ መመለስ ነው። ድካም የሆንብን ስራውማ ተረጋገጠ። ከሽሻ ላይ ተሻምተን አውጥተን ኳስ ቤዳ እያስገባናቸው ነው ወጣቶችን ከጫት ላይ ተሻምተን አወጥተን ኳስ ሜዳ እያስገባናቸው ነው። አንዳንድ አባቶች፣ ጎልማሶች ከስራ መልስ ከጓደኞቻቸው ጋር ከዚህ ቀደም ወደ ድራፍት ቤት የሚሄዱ እየተደራጁ ማታ ማታ ኳስ ጨዋታ ጀምረዋል። ከድራፍት የተሻምተን እያወጣን ነው ዜጎችን አዲስ አበባ ውስጥ ከአንድ ሺህ በላይ ነው ሚኒስተር የሚገነባ ነው ከአንድ ሺህ በላይ አባትና ልጅ አያቶች ከልጆቻቸው ጋር በየመንገዱ ወቅት ማድረግ እየታየ ነው። የቤተሰብ ቁርኝት እያሳደገ ነው ያለው። አስተውላችሁ ከሆነ አላውቅም። በተለይ መካከለኛ ገቢ ያላቸውና ከዚያ በላይ ልጆች በግቢ ውስጥ ታስረው የሚውሉ ፊልምና ጌም የሚያዩ የኢትዮጵያን ባህል እና አብረውነት እያጡ የነበሩ አሁን ወደ ሜዳ እየወጡ ነው ያሉት። ዝም ብሎ ኮሪደር ሲባል የሚታይ ነገር ብቻ አይደለም ማህበረሰብ የሚሰራ ጉዳይ ነው። የአፍሪካ ዋንጫ የዓለም ዋንጫ ባየ ቁጥር የማይቀና የማይንጨረጨር ሰው የለም። ኳስ ላይ ቀረም ብሎ ሜዳዎቹ በእኔ እምነት በሚቀጥሉት አስር ዓመታት ካለምንም ጥርጥር የኢትዮጵያ ብሔራዊ ቡድን መልካም ተጫዋቾች እንደሚያስገኝ ጥርጥር የለኝ። ምክንያቱም ልጆቹ ቦታ ካገኙ ብቃት አላቸው። ሳንዘራ ሳንሰራ ነው እንጨዳለን ያልነው ከዚህ ቀደም። አሁን ደግሞ ዘርተናል። ያን አበክረን ከቀጠልንበት ውጤቱን አብረን እናያለን።